እና እህቶቼ እንግዲህ ቤቴን እውልኝ መርቁልኝ እንግዲህ ለኢዳችን በዚህ መልክ አስውበን ነው ማለት ነው አሰላሙ አሌይኩም ራህመቱላ ወበረካቱ ውድናይ የተከበራችሁ የኢቶ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናችሁ ወይ ሁሉ አማን ሁሉ ሰላም ነው ወይ ኢድ ሙባረክ ብለናል እንግዲህ ያው ባለፈን ቪዲዮ ሰርተናል ማለት ነው እናንተ እንዴት ናችሁ ደህና ናችሁ ሁሉ ሰላም ሁሉ አማን ነው እኛ ደህና ነን ትንሽ በሀገር ላይ የሆነ እንደ ኮረና የሆነ ጉንፋን መቶብና በላይን፣ እንጃ በጣም ያው ኮረና በሎት ማለት ነው። ልክ እንደዛው እንደ ኮረና ነው፣ እና ትንሽ አስቸግሯል ማለት ነው። እና እንዴት ናቸው ዳና ናቸው ወይ? ዛሬ እንግዲህ ላሳያቸው የመጣሁት ድምፄም በጣም ተዘጋግቷል ማለት ነው። ማሜ ነው ቪዲዮ ስሬ እንጂ ስሬ እንጂ። ምን መሆንሽ ነው? ምናምን አንተ አትሰራም ወይ እኔ አሞኛል፣ ድምፅን ይዞኛል። ለምን አንተ አትሰራም እያልኩት ነው ማሜን ማለት ነው። አይ አንቺ ታልሰራሽ እኔ ከሌለውኝ ይደብረዋል መሰለኝ። ብዙም ፈቃደኛ አይደለም ማሜ ብቻውን ቪዲዮ መስራት አይወድም ስላለመደው ማለት ነው። እና ቤትሽን እንዴት እንደፈረሽው አሳያቸው ለጓደኞችሽ። ኑሮ እንዴት እንደሚኖር ኑሮ በሂደት እንዴት እንደሚኖር ነገሪያቸው። ይለኛል ማለት ነው። ማሜ ልጅ አዋቂ ነው፣ ጎበዝ ነው ማለት ነው። እና ዋናው ነገር ማለት ነው እናንተ ከአረብ ሀገር ስትመጡ አግብቼ ተዳርዤ ተዳር ባለቤቴ ይህን ያደርግልኛል፣ ይህን አደርጋለሁ፣ ይህንን ብላችሁ ሳይሆን ማሰብ ያለባችሁ ከአረብ ሀገር ስንመጣ ሰርተን በቃ አረብ ሀገር ብቻ ሁናችሁ መስራት ሳይሆን ሀገራችሁም ስትገቡ እንዴት፣ ምን እንስራ እንዴት እንሆን። ከዛ ስትመጡ ፍሪጅ፣ ላውንደሪ፣ ምናምን ካቅም በላይ እያሰባችሁ ስትጨርሱ ወደ አረብ ሀገር ተመመለስ አገራችሁ ላይ ሁናችሁ በቀላል ቀላል በቀላል ህይወት አመጣጥናችሁ አጣጥማችሁ እራሳችሁ ትኖሩበታላችሁ ማለት ነው። ወንዶች ከሆኑ ሁላችሁም እያወቃችሁት ነው እያያችሁ ነው። ወንዶች ምን አደረግሽ? ምን ሰራሽ? ምን ገዛሽ የራሳቸውን ብርጃ ገለል ወደ ጎድን ወደ ጎድን የእናንተ ህይወት ነው የሚቆጣጠሩት፣ ማለት ነው። የእናንተ ህይወት ምን እንደገዛችሁ፣ ምን እንዳዘጋጃችሁ፣ ምን ቦታን እንዳስቀመጣችሁ፣ በቅ ስለ እናንተ ምንነት ብዙዎቻችሁ እንግዲህ እየደረሳችሁ ነው። ከአረብ ሀገር ስትመጡ እኔ እንጃ ትዳር የለም ግን ቢሆንም ማንኛችንም ልጅ ብንፈልግ ከትዳር ነው የምናገኘው። ህይወት ማመጣጠኑ የምንችለው በትዳር ነው እንጂ፣ እንደው ህይወት አሁን ላይ ትንሽ ይከብዳል። ግን ቢሆንም አልሐምዱላህ እኔ ይኸው እንግዲህ ከመጣን እስካሁን በተለይቱ የምትከታተሉ ብዙ እህቶቻችን ማሜ በደንብ ይሰራል። ጎበዝ ነው፣ ታታሪ ነው። እና አልሐምዱላህ ያው ለውጥ እያሳየኝ ነው ማለት ነው። አልሐምዱላ ይህንንም ለውጥ ለዋለው ጤና ሆኖ ከልጆቹ ጋር ከሚወዱት ቤተሰብ ጋር አብሮ መኖር እራሱ ትልቅ ደረጃ ነው እና እንግዲህ ይህንን አረቢያ መጅልስ አስመስለነዋል ማለት ነው። ህይወት እንዲህ ናት። ከትንሽ ከትንሽ ወደ ተከታዋ ትሄዳለች። አሁን አንድ ዶሮ እንቁላሏን ስትሰብሯት መጀመሪያ የምታገኙት አስኳል ነው አይደል? ስታሽ ላላ ደግሞ ትንሽ ጽንስ ታገኛላችሁ። ከዛ ስትል ደግሞ በእግሯ ትሄዳለች። ከዛ ስትል ደግሞ እንቁላል ትጣላለች። እና ህይወት እንደዛ ናት። እና እኔ አልሐምድላ ረብላለምን ኑሮ አልከፋብኝም ማለት ነው። እና እህቶቼ እንግዲህ በቀላሉ ማለት ነው በቀላሉ ቤታችሁን ፈርሻችሁ ተደስታችሁ የምትውሉበት ያማረ የተዋበ እንደሆነላችሁ ማለት ነው። አሁን የእጅ ስራ ኔ አልችልም። ስፌት እችላለሁ በደንብ ነው ስፌት የምችለው የእጅ ስራ ወላሂ ከፍዬ እንኳን ራሱ ለማሰራት ስንት ሰው እንትን ይልብኛል። እና ያው እንግዲህ በዚህ መልክ ቡፌዎችን፣ ቲቪ ስታንዶችን በቃ እንደዛ እናስውባለን ማለት ነው አልሐምዱሊላ። የሚገርመው ነገር ኢድ በኋላ በሁለተኛው ቀን ሁሉም ሰው ጎረቤት ሁላ ተረፈረፈ የሚገርማቸው ነገር ታመመ ማለት ነው። ጉንፋን ነው እንጂ በጣም ተኮረና እጥፍ በድርብ እንትን የሚል ህመም ነው። እኔ ራሱ ለቀን ሙሉ ተኝቼ ነበር ማለት ነው። ዛሬ ነው ትንሽ ቀጥ ያልኩት ማለት ነው። እና እህቶቼ እንግዲህ ቤቴን እውልኝ፣ መርቁልኝ እንግዲህ ለኢዳችን በዚህ መልክ አስውበን ማለት ነው። ይህ ረከቦት ያው እንግዲህ ምናልባት የነገርኳችሁ ብዙ ልጆች አላችሁ ማለት ነው። ረከቦቱ ይሄ ከሳውዲ ነው ይዤ የገባሁት ቆንጆ ረከቦት ነው። በነገራችን ላይ እዚህም ሀገር ሞልቷል፣ ግን እንደዚያ አይሆንም፣ ትንሽ ይለያል። ይሄ ግን የስኒ ማስቀመ የዚህ ጀበና ማስቀመጫው በጎድን ተሰብሯል ማለት ነው። ሌላው ነገር ግን እንዳለን የደረሰልኝ ማለት ነው። ግን እንደዚህ አይነት ነገር ላኳለላችሁም እኔም ተሳስቼ ነው የእሱ መምጫ ራሱ እዚህ ሀገር ላይ ሁለት ረከቦት ይዛል ነበር። የሚገርማቸው ማለት ነው እሳጥን ተሰርቶለት ልክ በቴሌቪዥን ዋጋ ነው የመጣው እና መምጫው ራሱ ከባድ ነው። ያው ይሄ የሳውዲ ምርት ነው ማለት ነው። በጥንቃቄ ከያዙት ግን ባቢ ብዙ ቀን በዱላ እየሳተ ነው። አንድ ቀን ከፈረደበት እንጃ ለሁለት ሳይከፍለ አይቀርም። እና እህቶቼ እንግዲህ ከአረብ ሀገር ስትመጡ ምን ይዤ እንዴት ሁኜ ምንድ ነው የሚያስፈልገኝ፣ እንዴት ነው ህይወቴ እዛስ፣ ስጄ ምንድ ነው የምሰራው ምናምን፣ በእርግጥ ህይወት መንደፍ ያስፈልጋል። ግን ቢሆንም ማሰብ ብዙም ደሞ አያስፈልግም። ምናልባት ከዛ ስንመጣ የሚያጋጥመን አናቅም። ህይወታችን ሁሉ ለአላህ ስጡት፣ ለረብል ዓለሚን ስጡት። እየሰራችሁበትን በስርዓት ካስቀመጣችሁና እዚህ ጥሩ ሰው ህይወታችንን ይመራናል። እከሌ እኮ እንደዚህ ለኔም ህይወቴን ቀይሮ ለሱም ህይወቱን ይቀየራል፣ ለኔም ደረጃ ደርሰኛል፣ እምል ትሉት ወንድም ወይም ባል ካለ በእነሱም እየሰጣችሁ ቤታችሁን ብታስውቡ ቤታችሁን ጨርሳችሁ ብትመጡ አረቢያ መጅልስ የሚፈልጋቸው አረቢያ መጅልስ እንደዚህም ደግሞ አረቢያ መጅልስ ተመሳሳይ፣ በቃ አሁን ይሄ ከአረቢያ መጅልስ ምን ያስንቃል? እኔ የምነግራቸው ነገር ማለት ነው ወላሂ ራሴ መቃበድ አይሆን እንጂ ፍራሹ የ2300 ብር ነው፣ አንዷ ማለት ነው አንዷ ፍራሽ። ትራሱ ደግሞ ስፖንጁ ብቻውን 350 ብር ነው የተገዛው ከልብሱ ውጭ ማለት ነው። የልብሱ ለብቻ ከደሴ ተሰርቶ የመጣ ነው። የምትፈልጉ ካላችሁ ህዘዙ የዚህን አይነት ያው የምታዩት ነው። እኔ ለራሴ ከለሩን ወድጃለሁኝ። ባለፈው ለአንድ ሄድ ያሰርችላ ስለነበረ የእሷኑ አይነት ነው ያሰራሁት ማለት ነው እኔ እና በጣም የሚያምር ነው። ተፈለጋችሁ እናሰራላችኋለን። ከነ ቤቢዎቹ ማለት ነው ከነ ትራስ ከነ ፍራሹ እናሰራላችኋለን። ከፈለጋችሁ ዘዙን እና ኑሮ በሚስጥር መኖር ጥሩ ነው ማለት ነው እና እንደዛ ነው እላችኋለሁ ኝቶቼ እንግዲህ ይሄ ይሄ ነገርዮ በጣም እንግዲህ አገሩን እያስዋበው ነው ያለው ማለት ነው። ይሄ የምታዩት በጣም ምርጥ ማለት ነው። ይሄ ሰሌን እንደ ሰሌን ሳይሆን ፕላስቲክ ነው። እኔ ለባቢ ተመችቶኛል። ቆንጆ ነው። ባቢ አሁን በፊት ሲድህ ማለት ነው ቢወድቅበት ቢነሳበት በጣም ይመቻል። ልክ እንደ ስወንጅ ነው፣ ላስቲክ ነው። እሳት አይችልም አንድ ቦታ ላይ ሰጠብታለች፣ ይሄዳል። ይሄም የምታዩት ሰሌን ይመስላል እንጂ የራሱ ዘር ነው ማለት ነው። ይሄው የምታዩት ሁለት አይነት ከለር ነው ያለው። ስፈልግ በዛኛው፣ ስፈልግ በዚኛው መፈረሽ ይችላል ማለት ነው። ይሄ ዋጋው እንግዲህ አንዳንድ ሺህ ብር ነው የተገዛው እንግዲህ በሁለት ሺህ ብር ያው ሙሉ ሳሎኔን ይዞልኛል ማለት ነው። ማሚያ የወደውም እኔ ራሴ ነኝ ገዛሁት። ምንድን ነው ደግሞ የሳት ሲነካው እየሰፋ እየሄደ ቤት ያቃጥላል፣ አይሆንም ነው የሚለኝ። እኔ ግን ለባቢ ስለሚመቸው ያው ደስ ይለኛል ማለት ነው። ደሞ ክሰል አንዳንድ ጊዜ ነው እንጂ የምናነደው ሳት አይነደድም ማለት ነው። እና ያ አሁን ከአረብ ሀገር ይዘን ነው የምንመጣው ምንጣፍ፣ ያው ለአንዳንድ ጊዜ ለበዓል ለምናምን አጥበን አስቀምጠን ብናነጥፈው ደስ ይላል። ያም ይህንን መቀየሪያ ማለት ነው። እና የብላችሁ ቤታችን እንደዛ ሱበ ነው እያለ ደስ ብሎን እያለ በመካከል ኮሮና የመሰለ በሽታ መቶ እንዳለ ሆስፒታሏን አጨናንቋታል ማለት ነው። እኔም ትናንት ሂጄ ነበር። ሾሮፕና አሞሳሲል ኪኒና የሰጡኝ። ሌላው እንግዲህ እናቴም እንደዛው ታምማለች። ብዙ እንደ በቃ እንደዚህ አልቻሉትም። በተለይ ህፃን ህፃኑና ትላልቁ ሰዎች አልቻሉትም። በጣም ከባድ ነው ማለት ነው። እስኪ እንደ ሀገራችን ሰላም ያደርግልን ጤና ያኖረን አርጎ ማለት ነው። እና እህቶቼ እንዲህ ነውላቸዋለውኝ እና ደግሞ አንድ ለእህቶቼ እንዲ ለአንድ ለሁለት ደቂቃ ብትሆንም መክራችሁ ነገር እንግዲህ ልብም ብላችሁ ልትሰሙኝም ላትሰሙኝም አንዳንዶቻችሁ ከእኔ ብዙ ትምህርት የወሰዳችኋላችሁ፣ አንዳንዶቹ ደግሞ ላሽ ቤ ብላችሁም ደግሞ በጆራችሁ የምታፈስጠላችሁ። እኔ ግን ለኢላህ ለራሴ ብዬ ነው ማለት ነው። እና አሁን አንዳንድ ጊዜ ብዙን ጊዜ እኔ አሁን በአካባቢና በሰፈሬ የምሰማው ነገር አለ። እሱ ምን መሰላችሁ? ምናልባት ህይወት እዛ ሆናችሁ አረብ ሀገር ሆናችሁ ማለት ነው። በቃ እንዴት ነው ህይወታችን? እድሜያችን ሄደ፣ ትዳር ይዘን እንኖር ቢያንስ እንኳ ሁለተኛ ሶስተኛ የሄዳችሁ ልጆች አላችሁ ማለት ነው። አሁን የመጀመሪያው ቤት በአባታችሁ ወይ በእናታችሁ ትሰራላችሁ፣ በእነሱ ስም ማለት ነው። ስም ታታዞሩ፣ ልክ ተመልሳችሁ ትሄዳላችሁ፣ እዛ ትሄዳችሁ፣ በኋላ ምን ታደርጋላችሁ? ታገባላችሁ። የአባት ወይም እናት ትበሳጫለች። ማለት ቤተሰብ አንዳንድ ቤተሰቦች ወላሂ፣ ሁሉንም ቤተሰብ ሳይሆን በቃ እየሰራችሁ በእነሱ እንድትልኩ ነው እንጂ ትዳር ይዛችሁ በትዳራችሁ ላይ እንድትኖሩ እንድትጸኑ አይፈልጉ። ምን ንገራችሁ፣ እስኪ እናቴ ናት፣ እስኪ አባቴ ነው፣ እስኪ ወንድሜ ነው የምትሉት ሰው ራሱ እዛ ስትሄዱ ስለ ባላችሁ ክፉነት ነው የሚያወራው። ባላችሁ እንዲህ ነው፣ ባላችሁ እንዲህ ነው፣ ባላችሁ ከሴት ጋር አየ ነው፣ ባላችሁ ሸረሞጠ፣ ባላችሁ እማይላችሁ የለም። እስኪ ንገሩኝ፣ ስንቶች እህቶቻችን ናቸው ትዳራቸውን በዚህ ምክንያት ያፈረሱት? እና ወላሂ በዛ በዛ ምክንያት ምን ያደርጋሉ መሰላችሁ ወላይ ስማቸውን አናዞርም እያሏቸው ስንቶቹ ማለት ነው፣ ቤታቸውን ራሱ እየለቀቁ ኪራይ ቤት የሚቀመጧሉ። ቤታቸውን ራሱ አላስገባቸው ብለው ኪራይ ቤት የተቀመጧሉ። ወላይ ስም አናዞርም እያሉ ማለት ነው። እና ስም ለማዞር ራሱ ከብዷል አሁን ላይ ማለት ነው እንጂ ኢንሻላህ። እስኪ አሁን እንደው በተወሰነ ቤቶች ሰምቻለሁ። እስኪ እውነታው እና ግጹ ይናገርና የአንድ ቤት ማዞሪያ ስንት ብር እንድትሆነ እነግራችኋለሁ። ወላሂ እነግራችኋለሁ ስንት ብር እንደሆነ ማለት ነው። እና አንድ የመታችሁ ስትሄዱ ቦታችሁን ወይም ቤታችሁን ስማችሁን አዙራችሁ መሄድ። እንደገና ደግሞ ሞት፣ እኛ ቀደር አላህ እዛ እንሆን እዚህ እንሆን አናቀው ሞትን ማለት ነው። እናንተ እዛ ሆናችሁ እዚህ ያለ ሰው ደግሞ አትመኑ፣ ሊሞት ይችላል። አሁን እናንተ እዛ ሁናችሁ አይሻባችሁ እንጂ እዚህ ያለ ሰው ወይ ቤት ወይ ብር ወይ ንብረት የሆነ ሀብት በቤተሰብ አስቀምጣችሁ ሄዳችሁ ሊሆን ይችላል። ያ ሰው አይበለውና ይሞትባችሁ። ያቺ ገራም እህት የምትለዋት ያቺ ገራም ወንድም የምትሉት ያ ወላሂ ነው ምላችሁ፣ እጁን እያሳለ ነው የሚጠብቃችሁ። ለምን ገንዘብ ሆኗል። አሁን ላይ ዘመድ እየታየ አይደለም። የእህታችን ብር ነው፣ የእህታችን ቤት ነው። ማንም አይላችሁም። ነገ ጠዋት ፍርድ ቤት ደግሞ ማለት ነው፣ አይ እሷ አረብ ሀገር የሰራችው እኮ ነው አረብ ሀገር ሰርታ ነው ለምንድን ነው ብሎ ህግ ራሱ አይከራከርላችሁም። ህግ የሚጠብቀው በእናታችሁ ስም መሆኑ ወይ በአባታችሁ ስም መሆኑ ብቻ ነው። እኔ የምነግራችሁ ነገር ማለት ነው፣ እኔ እኔ በራሴ በሰፊው አንድ ቪዲዮ ሰራላችሁ ስለራሴ ማለት ነው እና ህግ የነገራችሁትን ነው። ደግሞ በአባታችሁ ስም ሶስት አራት ቤት ይኖር አባታችሁ አይበላ ይሙት ያንን የአባታችን ነው እኛና ቅምህታችን መስራቱ አንድ ከተባላችሁ ህግ አከፋፍለ ነው የሚሰጣቸው አሁን ላይ ደግሞ ወላሂ ነው ምላችሁ፣ ገንዘብ ነው እንጂ የሰው ልጅ እየታይ አይደለም። ረ ህቴናት እኮ ረ ወንድሜ ነው እኮ ረ አባቴ ነው እኮ ረ እናቴናት እኮ የሚባል ነገር የለም ማለት ነው እና ወላሂ ነው ምላችሁ። እኔ እያየሁም እየሰማሁም ነው። ቤት ሰርታችሁ የሄዳችሁ እህቶቼ ወላ የርሜ ገደባችሁን እዛ ስምትጨርሱ መታችሁ ስማችሁን አዙራችሁ በሌላ ሀገር ቀይራችሁ ሂዱ። ገንዘባችሁ ለበይ እንዳታደርጉ። እንደገና ደግሞ ከቤቱ በላይ እየሆነ ነው። ስም ዞሪያው ብቻ ማለት ነው። ስም ዞሪያው ብቻ ከቤቱ ዋጋ በላይ እየሆነ ነው። እና ስለዚህ አይ ኔስ ባይዞርሳ ምን ችግር አለው እንዴ? እሱ ዘመድ አይደል እንዴ? እሱ ወንድም አይደል እንዴ? እሱ እህት አይደል? እሱ አባት አይደል እንዴ? እሱ እናት አይደል እንዴ? ወላሂ ከባድ ነው። እኛ ሰዎች ብርጭቅ ሆነ እንሰበራለን። ያ ሞት በመጣ ሰዓት ያ ፍርድ ቤት ደግሞ የሚገርማችሁ ነገር ወላሂ ፍርድ ቤቶች ራሱ አይ በእናታቸው የአባታቸው ንብረት ከሆነ ይከፋፈላሉ ሲላቸው የእንዛን ሰዓት እነሱ ይካፈሏቸው ማይካፈላ ሞራል ይሰጣቸዋል። በቃ ለእነሱ ትልቅ ሞራል ነው መስሎ የሚታያቸው ማለት ነው። በቃ ልክ ሰርተው እነሱ ሰርተው የሚከፋፈሉ ንብረት ነው የሚመስላቸው ማለት ነው። እረ የሄታችን ብር አይደል እንዴ ለምን የወንድማችን አይደል እንዴ የሚል የለም ማለት ነው። እና እኔ እንደ ራሴ የምነግራችሁ ነገር ላ እኔ እንግዲ ቃሌን ይጽኛል አስር ደቂቃ ብቻ ነበር መስራት የምፈልገው፣ ያው በጣም ጉንፋን ስለያዘኝ ማለት ነው እንግዲ ሳሉ በረድ ብሎልኛል ግን ሰሞኑን አስተኝቶኝ ስለከረመ ነው። እና እኔ በዛ ሀገር ላይ የማየውን ሁኔታ ነው ለእናንተ ልነግራችሁ የቻልኩት። የኔ አባት ገራም ነው፣ የእኔ እናት ገራም ናት። እንደ ዝናት አያረጉንም። ይሄ አገሩ ሳይሆን ይሄ በቃ እናትን አባቱ በልጅ አይጨክንም። እናውቃለን። ወልዶናል፣ ፈጥሮናል፣ አሳድጎናል፣ ድሮናል። ወላሂ ነው ምላችሁ። ግን አሁን ላይ አየር ንብረቱ የሚያጨካክን የሆን ነው በቃ እናትም አባትም ው ስንቱ ወላይ ስንት ነገር የሚካኋ ነው። ጭካኔ ስለተሞላብን አይደል እንዲ ውስጣችን ያዘለው ጭካኔ ነው እና ንብረታችሁን ዝም ብላችሁ አትልፉ። ገንዘባችሁን መታችሁ ወቁበት፣ ገንዘባችሁን አስተካክሉ። እዛ ሶስት መቶ ሺህ ብር አራት መቶ ሺህ ብር እንሰራለን ብላችሁ ከምትለፉ እዚህ በነጥብ በሶስት ነጥብ በአራት ነጥብ የሰራችሁትን ቤት ንብረት እንዲያታጡት እኔ እንደራሴ የሚመክራችሁ ነገር ማ አሁን ሳውዲ ናችሁ፣ ሕገወጥ ናችሁ። እዚህ ብዙ ቤት ልትሰሩ ትችላላችሁ። ቀጥታ ትመጣላችሁ፣ እጅ ሰጣችሁ፣ ስማችሁና ዙራችሁ። ለምን ዱብ አትሄዱም? ለምን ሌሎች ሀገሮች አትሄዱም? አገር አንድ አንድ ሀገር ብቻ ነው እንደ ሽቀላ ያለ ወላይ ነው። ምላችሁ እዚህ ያላችሁ ንብረት ተምታወድሙ እዚህ ያላችሁን ንብረት ሌላ ጸጸት ከሚመጣባችሁ አስተካክላችሁ ወደ ሌላ ገር ወይንም ደግሞ ሽጣችሁ ቀልጠፍ ያለ ቤት ሰርታችሁ ወይንም ሰፊ ማከፋፈያ ነገር ከፍታችሁ ብሰሩ። እኔ ወላይ ልንገራችሁ፣ አሁን ዘንድሮ ይሄ አስቤዛ ብን የምንገዛባቸው ሰዎች እንኳን ራሱ ሱብና ምን አይነት ገቢ እንዳላቸው ማሻ አላህ በጣም ነው የተደሳሁት። በጣም ነው ደስ ያለኝ። ማለትም እንደዚ ሰፊ ገበያ ይዞ የሚያከፋፍል ሰው ራሱ ወድቆ አይወድቅም። ምንም ያክል ታረብ ሀገር የሰራውን ብር ያክል አንስም ከዛ በላይ ቢያተርፍ እንጂ ከሀገራችንም ላይ ከሰሩ ማሳለፍ አለም ማለፍ አለ። ማሻአላህ ነው ያልኩት ማለት ነው። እና እንግዲህ ውድ ጓደኞቼ ይህን ያህል ከለፈለፍኩባችሁ ድምፅ ሊደብራችሁ ይችላል። በጣም ጉንፋኑ ስለዘጋኝ እና ቶሎ ሀገራችሁ ላይ ዘና ብላችሁ ኖሩ። እንግዲህ ለቤተሰቦቻቸውም ጤናቸውን አላህ ይስጣቸው። ኢትዮጵያ ላይ ብቻ ሳይሆን ሁሉም አረብ ሀገሮች ላይ ነው ይሄ ጉንፋን መጥቷል፣ ያሉኝ ብዙ እህቶቼ ከስራቸው ለቀው ረፍት ቤት እንዳሉ ነግረውኛል። እንግዲህ አላህ ሰላሙን ያውረድልን፣ መድኃኒቱን ይፍጠርልን። ሐኪም ቤቶችም ተመረውናል፣ ብዙም እያስተናገዱን አይደለም። እስኪ ደዋን ደራረግ አብሽሮ፣ ያላህ እርዳታ ቅርብ ነው። ሰላማችሁ ብዙ ትርፍ ይበለልን። ወሰላም አሌይኩም